ህ አለም በቀኝ ብሎ የሄደን የሚመስለው እውነት እንደው ሌላ ሁለተኛ ፕራንክ ካላሰበ እውነት በጣም የናፈቀችው ሀይሚ ማለት ነው። በዚህ ልክ ማለት ነው። ቤተሰብ ፊት የመጣው ልጅ አቤት ፈጣሪ ያወጣው ያላችሁ ልጆች አላችሁ። አይ እሱ እንኳን አልደረሰበትም፣ እውነት ለመናገር አልደረሰበትም። ግን በኃይለኛው ነ ይ እንኳን ደስ ለሽ ቢነያ የሚሄድበትን ፕሮግራሙን ሰረዘ ማለት ነው። ኦ ማይ ጋድ በጣም ደስ ብሎኛል። በሄሉ ና በቢኒያም እውነት ለመናገር ከጠበኩት በላይ ነው የሆነው። እውነት ነው እምላችሁ። ኦ ማይ ጋድ ያሳቅፋል፣ ያሳቅፋል። ቤተሰብ ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለውን ደህና ነኝ። እግዚአብሔር ይመስገን። ለዚህ ቻናል አዲስ ለሆናችሁ ሁሉ ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ተቀላቀሉ። እንዲሁም ሀሳብ አስተያየታችሁን በኮመንት ዛሬ ስለ ሄሉና ስለ ቢኒ እንዲሁም ደግሞ ስለ ብሩኬና ስለ ሃይሚ ጨረቃዎቹ ይዤላችሁ መጥቻለሁ። ይዤላችሁ መጥቻለሁ ማለት ነው ወደ ቤተሰቦቼ ማውራት ሊያቅታ ይሄን እየተሰናኳኩርኩ ነው እና ውድ ቤተሰቦቼ እንግዲህ ምን ለላችሁ ነው ዛሬ መጣሁት? ያው ትናንትና ጨረቃ ፋሚሊ ይመታልናለች ማለት ነው። ጨረቃ ፋሚሊ ስመጣ እንግዲህ ብሩኬ ዓለም በቃኝ አለ ይመስል ነው እንግዲህ በቃ በቃ፣ ዞር ቢሊ ብሎ እጁን እንደውላ ጣርጎ እንደ አርሴናል ልክ እንደሚያዩ እንደ ደጋፊዎቹ ብሎ ነው የሄደው። እንግዲህ ይሄ ማለት ደግሞ ብዙዎቻችሁ ላይ ጥያቄ ጥሎባችኋል። በቃ እንደው ሰሞኑን ጭር ሲል ችግር ነው፣ ሲመጡ መከራ ነው ያው እንደዚህ ባያረግ እኮ እርግጠኛ ነኝ። አሁን አትንጫጩ አታወሩ ማለት እንዴ? ስለዚህ እንደዚህ ስላረገ መሰለኝ የተንጫጫችሁታል እንዴ? ጋይስ ቲክቶክ ላይ ላይ ምና በተለያየ ቪዲዮ ስሰሩ ምናምን ባይዘቦይ ማለት ነው ሬስፔክት እየሞላችሁ ስሩ። ምክንያቱም አሁን ዛሬ ትቅፍቅፍ ብለው ሲመጡ የምታወሩት ነገር የትናንት ያወራችሁት እንዳያሳፍራችሁ። አንዳንዴ ጠንቀቀ እያላቸው አወሮ እኔ ግን ማለት ነው እኔ ለሶስቱም አስተያየት ነው የሰጠሁት ግን አነጋገርሽን አስተካክይ ያለች ልጅ ያለች ስህተት የምኑ ጋር እንደሆነ አይደነ አልገባኝም። እኔ በእኔ መንገድ ትክክል ነኝ። የሶስቱን ጋር ስህተቱን ተናግር ያለው ሶ ግን ቡቡዪን ደግሞ በዚህ ልክ እውነት ቡቡ እንደዚህ ብሎ ከሄደ ማለት ነው ከሄደ እንኳን ማለት ነው የምር በጣም በጣም በጣም ናፍቀዋለች ማለት ነው። በቃ አልጠበቀም። እዛ ቦታ ላይ ሲያያትና ለዛ ነው የሚሆነው ወይ ደግሞ ሁለተኛ ቪዲዮ አስቧል። ሁለት ነገር ነው ያሁን በቡን የተረዳሁት፣ በሁለት መንገድ ነው የተረዳሁት። አንደኛ ቪዲዮ ሊሰራ አስቧል። ምክንያቱም እሱ የፈለገ ነገር ሀይሚ ብታናድደውም እንደዚህ ጥሎ አይሄድም። እንኳን እንደዚህ በደቂቃ ላለቀ ፕራንክ ሁለት ቀን ሶስት ቀን እንኳ እኮ ታግሶ ቆሞ የሚያወራት ልጅ ነው። ስለዚህ ሁለተኛ ፕራንክ አስቧል ማለት ነው። ወይ ደግሞ በጣም በጣም በጣም ናፍቀዋለች። በቃ ናፍቀው ስለነበረ ከአቅሙ በላይ ስለሆነበት እዛ ቦታ ላይ መቋቋም ስለ አቃተው ሚመስለኝ እንደዛ ነው። ሁለት ነገር ይጀለታለሁ ከቡቡ ስለሄደ ማለት ነውና ቤተሰቦች ያን ያህል ቂም ለመያዝ ያብቃችሁ። ምክንያቱም ይህን ጀግና ሀይሚዬ ብላችኋል። አዎ ሀይሚዬ ጀግና ናት። ግን ነገር ግን ደግሞ ሀይሚም ስጦታውን ሰታ እንደገና ስጦታውን ሰታ ከዛ በኋላ ነበር ሊያጫልሉት የነበረው። ይሄ ደግሞ ፍፄን ያስቀየራት። ገባችሁ? ፍፄ ያስቀየራት በመጀመሪያ ጭንቀት ይሁን ከዛ በኋላ ደስታ ይሁን ከደስታ ወደ ጭንቀት ይከብዳል፣ አለ እንግዲህ አላቅም፣ እንዴት እንደሆነ ክብደቱ። መጀመሪያ ደስ ብሎት ከዛ በኋላ ጭንቀት ግን አሪፍ ነበረ የሚሆነው። ቢያንስ እንኳን ጥሎ አይሄድም ነበረ። ገባችሁ? ቢያንስ እንኳን ያገኛታል፣ ናፍቆቱን ይወጣል። ገባችሁ? አሁን ሁለት ፊት ቅጣት ሆነ። አንደኛ የሷን ማን ያዛት? ማን ደፈራት? ጭንቅ ነው። ገባችሁ? ማን ደፈራት ስላችሁ ስላቾ ማን ነው እንደዚህ ማለት የሷን ፖሊስ ጣቢያ ሊያስገባት የሞከረው ማን ነው? ምንድነው? በቃ እንዴት ሆነ? ሀሳብ ውስጥ ነው ልጁ ያለ ወይ ነው ጌታዬ። ወይ እኮ ነው ያለው ተንበርከ እኮ ለማን ነው የቀረው? እና በጣም ደንግጧል። ብሮከው ነው ለመናገር ማለት ነው። ግን መጨረሻ ላይ ግን የሄደበት ፓርት ወይ ሁለተኛ ቪዲዮ ሊቀጥር ራሱ ፕራንክ እያረጋቸው ነው ወይ ደግሞ እንዳልኩት በጣም ስለተናፋፈቀ ነው። ብዙዎቻችሁን ኮመንት ስር እየተናገራችሁ ነው። አንዳንድ ለእውነት የምትፈርዱ ኦዲየንሶች አላችሁ፣ በጣም አድርጌ አመሰግናችኋል። አንዳንድ ደግሞ ምንም ቪዲዮውን ሳሰሙት የሀይሚ ስም ስለተጠራና ይሄ ታምሌት ስለተጻፈ ምን እንደተባለ ሳሰሙ በቃ እንጂ እንደው ስርዓት የለሽ የምትሉ አላችሁ። ለማዳመጥ ሞክሩ እናንተ ማለት ነው። አዳምጣችሁ ደግሞ ትክክለኛውን ሀሳብ የምትሰጡ ሰዎች ትለያላችሁ። እጃችሁ ይባረክ። የምር ይሄ ሳታዩ እንኳን አስተያየት የምትሰጡ እኔ እጃችሁ የሚባረክ አላችሁም፣ ልቦና ይስጣችሁ ነው የምለው። እኔ ሌላ ምንም አይደል። ምክንያቱም ለማ የሌለ ነገር ነው የሚያወሩት አይደል። እንዲህ ቤተሰብ ካጠፋው ይቅርታ ምንም ማድረግ አይቻልም። ምክንያቱም እኔ እንደዛ ነው የምረዳው። እና ዛሬ የጨረቃ ፋሚሊ ፏፈሽ ብለው ይመጣሉ። ስጦታው ራሱ ምን አይነት ስጦታ ነው? ናፍቆኛል። ከዚህ በፊት ብሩኬ ለሀይሜ እንኳን ስጦታ ሰጥቷት የሰሬ ቤነታቸው ጊዜ እናያለን ብለው ይኸው እናያለን ብለን ራሱ ይኸው በቃ ባና ባህና ባህናቱ፣ በቃ ፕራንክ ሲመጣ ሰርፕራይዝ ሲመጣ ሰርግ መጣ፣ ረሳን ላት ሀይሚ ማለት ነው። ዛሬ ደግሞ እንግዲህ ለቡቡ ምንዛ ይዛ እንደመጣች እንጃ ከዋሳ እንግዲህ፣ ያው የሄደችው ከኤፍሬም ጋር ነው። የኤፍሬምም አንድ ሚሊዮን ብር አለበት ተብሏል ታውቃላችሁ። ለቤዚ ማሳከሚያ ሄኖክ ሰርቶለታል፣ ኤፍሬም ማለት ነው። አብረው መሄዳቸውን ሳይናገሩ ጀልባ ላይ እንዳሉ አብረው ሳይናገሩ፣ እንግዲህ ሚስጥራቸውን ዝርግፍ አድርገው ፕራንክ ማለት ነው። ከማን ጋር ነው የሄደችው? ከኤፋ ጋር ብሏል ብሩክ ማለት ነው። እንደ ሄደም ደግሞ ያስታውቃል። ሱፍ ለብሶ የሰርግ ሱፍ ምናምን ፏፍሽ ብሏል። ግን አብሮ ቪዲዮ እኮ አለቀቁም። አብሮን ይሄዱት እንዳይባል ይሁን ምን ይሁን አይድ ነው አላቅ እና ግን የሚቀርጻት ምናምን እንደዛ የሚያደርጋት እሱ ነበረ ኤፍሬም ነበረ። እኛ ማን ነው እያልን ማለት ነው። ማን ነው የሚቀርጽሽ? እንዴት ነው አታሳይም? ምናምን ስትሉ ነበር። ቤተሰብ እና ደስ የሚል ቆይታ ነበረ የነበራት ያው ከወንድሟ ጋር ደስ ይላል። ቡቡ ባይኖርም ማለት ነው። ግን ደግሞ ፍጹም ኒድ እያልን ነበር። አዋሳ በነገራችን ላይ ቢሄዱ ደስ ይል ነበር። እግረ መንገዳቸውን ያኔ ሌላ ትል ማለት እናት አባት ካልሄደ ኤፋ ቢሆን ያኔ ችግር አሉ ችግር የለውም። ቤዚን ይዛችሁ ብትሄዱ አሪፍ ነበረ። ቤዚን ብድግ አድርጋችሁ ላይ ከሄዳችሁ በቃ እዛው የሼር ዘና ፈታ ብላችሁ ትመጣላችሁ። ምንም አዲስ ነገር የለውም። ያው ብሩክ በእንደዚህ አይነት ሙድ ላይ አልነበረም ያለው እንዳሰባችሁት ነው። ግን ፀጉሩን ተቆርጦ ምናምን ነበር የቆያታ አይቸዋለሁ፣ ትናንትና እኔ የሰርጉ ቀን እንትን የተባለ ነበር የመሰለኝ። ግን ትናንት እሷ እንደምትመጣ እያቃል አያቅም የምትሉ አልነገረችው፣ መግባቷን ያልነገረችው እሷም ደግሞ፣ ሀይሚ ደግሞ ለብሩክ ብላ ነው። እሱ አዲስ አበባ ኤፋ አዲስ አበባ ለቤዚ ብሎ ቀረ። እሷ ደግሞ ቀጥታ ሙታጅራ መጣች እንጂ አብረው መጥተው ቤት ደርሳ በእርግጠኝነት አዲስ አበባ ያለው ቤቷ ደርሳ ከዛ በኋላ ነው የመጣችው። መምጣቷን ዛሬ እንደምት ትናንት እንደምትመጣ ቀኖን ያውቃል፣ ግን ምን ሰዓት እንደምትመጣ እዛ ቦታ አያቅም። ይሄ ነው ብሩክ የተሸወደው ማለት ነው። ሰው እየተዘጋጀ እየጠበቃት ነበር። እሱም እኮ መኪና ውስጥ ቸኮሌት እያስተካከለ ነበር። ምን እየሰራን ሲለው፣ ቸኮሌት እየበላሁ ነው ከቀመው የተረፈ አይደል እንዲያለው ሶ ያው ብሩክም የሆነ ነገር ያሰበ ይመስለኛል ሳስበው ማለት ነው። ግን ያው ሁለቱም ሁለቱ ጋም ፕራንካቸው ተበላሽቷል። ሰው ዛሬ ያስተካክሉታን ብዬ አስባለሁ። ወይም እስካሁንም ፎቶ ፖስቶም ሊሆን ይችላል። ግን ሀይሚ እኛም ስራ እንሰራለን። ወረኛ የሚያወራል የሚሉት ትናንትና ተነስቶባቸው፣ በስማአም አበዛሽ ዋንቺ ደግሞ እሳይ ደጋ ረገሽ ምናምን ያለ ሰውም አለ አይ ዛሬ ደግሞ አቅፋስ ሲመጣ ታዲያ ምን ምን ይባላል? አሁን ማለት በአንድ አፍ ሁለት ምላስ ማውራት እኮ ይከብዳል። ገባችሁ? እንደው ማለት አለባብሶ ማለፍና እንደዚህ በቃ እንትን ማለት ይከብዳል እኮ። እነሱ ተለያይቶ ማይለያዩ ሰዎች ናቸው። አሁን ልክ ሲለያዩ ደስ የሚላችሁ ሰዎች አላችሁ፣ ደግሞ አንድ ላይ ሲሆኑ የምትናደዱ ሰዎች አላችሁ። ለምን እንደሆነ ያላቅም፣ እና እናንተ ደግሞ ልቦና ይስጣችሁ። በፍቅር ላይ ያለ እኮ ነው ሰው ፍቅር ላይ እንደውም ፍቅር ላይ ጸብ ካለ ያ ሰው ፍቅር ይጠነክራል። ፍቅር ላይ ምንም ጸብ ከሌለ መናናቅ ነው የሚመጣው። ጸብ ሲኖር እንደውም ብዙ ነገር እኔ አሁን ከብሩኬና ከሀይሚ ብዙ ነገር ሴብ ያደረግኩት ነገር አለ ከበቤት ጀምሮ እስከ አሁን ድረስ ማለት ነው። እስከ አሁን ድረስ ምክንያቱም እያንዳንዷን ሂደት በሂደት ስለሚሰሩት ሁሉም ነገር ያስረዳል። ምንድነው እዚህ ወዛወዛው ደግሞ ሁሉም ነገር ያስረዳል። የሚሰሩት ነገር እያንዳንዱ ነገር ያስረዳል። ልብ ብላችሁ የምተዋቸው ከሆነ እኔ ከዚያው ጀምሬ ስለሆነ የምከታተላቸው የእነሱ ቪዲዮ ያንዳንዱ ያንዳንዱ ቪዲዮ ለሰው ልጅ የሚሆንም አለ ማይሆንም አለ። ፋኒ ምትቶም ምታረጉበትም አለ ለራሳችሁ የሚጠቅማችሁ ነገር አለ። ስለዚህ ውድ ቤተሰቦቻችን የሆነ ነገር በተፈጠረ ቁጥር አሁን ትናንት ሀይሚ ምን አደረገች፣ ምዘቀዝቋት ወይ ምን አደረገች ተናግራለች። እንዳትቀየሙኝ ብላ ተናግራለች። መጀመሪያ መግቢያውን እንደውንም አሁን አሁን በጣም ብዙ ልጆች ያስጠነቅቋት ነው የሚመስለኝ፣ ሳስበው ማለት ነው። ምክንያቱም ብዙ ጊዜ የምትሰራውን ነገር ለብሩክ የምታደርገውን ነገር፣ እንደዚህ እንዲህ አረግሽው እንዳትሉኝ፣ የስራው ባህሪ ነው፣ ይቅርታ እያለች ነው መግቢያ ላይ እየተናገረ እየሰካረች፣ ትቀንም ብላለች። አሁንም ትናንትና ብላለች፣ እንዳይከፋችሁ ብላ ተናግራለች። እና እየተናገረች ነው አሁን አሁን፣ እንደውም የምትሰራው ማለት ነው። እና ካልሰሩ ደግሞ መለወጥ አይመጣም። ቤተሰብ ተረዷቸው። ጨረቃ ፋሚሊ ያለኝ ሀሳብ ይህንን ይመስላል። ወደ ሁለተኛዋ እንግዲህ ሲንድርላ ተረስቷል። እንግዲህ ሲንድርላ ያወጣላት ሰው ሌላ ቦታ ነው ያለው። ስለዚህ ሲንድርላ ብዬ መጥራት አልችልም። እንግዲህ ቢንያ ያወጣላት ስሟን አላውቅም። እንግዲህ በምናውቀው በድሮ በሄሉ ሄለን ሄለን በረሄ ወይም ደግሞ ሄለን ቡታጅራ ሄለን ቡታጅራ በሚለው እንግዲህ ሄዱዬ በመጀመሪያ እንኳን ተሻለሽ እንኳን ደህናውንሽ እጅሽ ላይ ያለውን አንስተሽ ብራስሌቱን አንስተሽ ወደ ሰዓት ቀይረሽዋል ተመስገን ፈጣሪ ከነ ሙሉ ጤንነትሽ እግዚአብሔር እንደሚመልስልሽ ባለሙሉ ተስፋ ነኝ ሁሌ ምኞቴ ነው እውነት እውነት ቢነያ ሄደ ብዬ በጣም አስቤ ነበር እውነት ለመናገር ጨንቆኝ ነበር ማን ነው አሁን ከጎኗ የሚሆነው በዚህ ዘበን በቃ በጣም ብዬ አሰብኩ ነበር እንደሚመስለኝ የልብ ኬዝ ነው መሰለኝ ያለባት እንግዲህ ስትቆም እያዞረ ይጥለኛል ምናምን ነው የምትለው ና ብዙ ጊዜ እንግዲህ ልብ ኬዝ ነው እንደዛ የሚያደርገው ሁለተኛው ነገር ደግሞ በጣም ብዙ መርፌ ይታዘዝላታል መርፌ የሚያሳዝዝ በሽታ እኔ ለራሴ ምንድን ነው እያልኩኝ በቃ ሰርች እያረኩ ነበር ጎግል ላይ ማለት አንዳንድ ጊዜ የሆነ መፍትሄ ካለው ግን እኔ እንደሚመስለኝ አሁን አሁን ብድግ ብላ ወደ ምታምነው ታቦ ጸበል ብትሄድ የተሻለ ነው ብዬ ነው የማስበው አንዳንዴ እኮ ህክምናዎች መርፌዎች ማለት ነው በመርፌ እኮ ስንት አርቲስቶች ናቸው በመርፌ ስ ህይወታቸውን ያጡት። ያጡትና ሁል ጊዜ ሁል ጊዜ ሕክምና ከመሄድ እውነት እውነቴን ነው የምልሽ፣ ሄሉ ቤተሰቦቿም አላችሁ የምታምንበት በቃ በጣም በቃ የሆነ አለ አይደለ ውስጣችሁን ሁሉም እምነቶች አንድ አይነት ናቸው፣ ግን ደግሞ በጣም በቃ እዚህ ቦታ ብሄድ እንዲህ ይሆናሉ የምትሉት እምነት አለ የራሳችሁ ማለት ነው። ሁሉ ሁሉም አንድ አይነት ነው። ግን አለ በራሳችሁ እንደዚህ በቃ ደስ እንትን የሆነ በቃ እርካታ የሚሰጣችሁ ቦታ እዛ ሄዳችሁ እዛ ሄደሽ ጸበልሽን ተጠቅመሽ ብትመጪ በጣም የተሻለ ነው ብዬ አስባለሁ። ውድ ቤተሰቦቼ እናንተም የራሳችሁን ሀሳብ ብትሰጧት በጣም ደስ ይለኛል። በዚህ ሁኔታ ላይ ብታበረታቷት እውነት ለመናገር በጣም ደስ ይለኛል። ቢኒያም ራሱ ብትወስዳት በጣም ደስ ይለኛል። እና ሁልጊዜ ህክምና ሄዱ መርፌ ከመወጋት ይሄ የተሻለ ሀሳብ ነው ብዬ አስባለሁ፣ ውድ ቤተሰቦቻችን። እና ቢኒያም ደግሞ ስለቀረህ በጣም ደስ ብሎናል። ፕራንክ ነው ስላልክ በጣም ደስ ብሎናል። እውነት ነው፣ በሰዓቱ ቢነግራትም ላትረዳውም ትችላለች። እንደሚሄድም እያሰበችም ሊሆን ይችላል ያ ሆኖም አይጎዳትም። ግን በጣም ጥሩ ነገር ነው ያደረገው፣ አለመሄዱ በጣም ደስ ብሎኛል። እንደገና ደግሞ የትም ቦታ ብሄድ ይዣት ነው መሄደው ነው ያለው። እና እናመሰግናለን በጣም በዚህ አጋጣሚ ማለት ነው ውድ የሄሉ ቤተሰቦች ትለያላችሁ፣ የምር ማለት ሀሳብ አስተያየታችሁን ተቀብሎ በዚህ ልክ ማለት እንዲህ ከስራው መቅረቱ ትልቅ ለፍቅር ዋጋ መክፈል ነውና። በጣም ደስ ይላል ቢኒያም፣ በጣም ነው የምናመሰግነው። በሰው እንዳስደስታችሁ ሁሉ እንግዲህ አብረው ያኖራችሁ ፈጣሪ። ሰው ያስባል እግዚአብሔር ይፈጽማል ነው። በጣም ነው የምታምሩት። ፎቶ ራሱ ሲያምር ቦታው በጣም ያምራል። እንግዲህ ፈጣሪ የእውነት ሰው ያደርግልሽ፣ ሄሉዬ ብዙ መስዋዕትነት ከፍለሻል። በሴትነትሽ በብቸኝነትሽ አባት የለሽ፣ እናት የለሽ። እንግዲህ እንጃ እንደናትም እንዳባትም ተሆናታለህ ብለን እናስባለን፣ ቢኒያም እንግዲህ አላውቅም። ያው እግዚአብሔር ነው ስለ ሁሉም ነገር አዋቂ። ከምንም በላይ ደግሞ ጤናሽን ፈጣሪ እሱ እንዲሰጥሽ መልካምኞቴ ነው። ውድ ቤተሰቦችም ስለ ሄሉ መልካምኞታችሁን ግለጹላት። ምክንያቱም ማንም ሰው በህመም አይጨነቅ፣ ማንም ሰው በህመም አይያዝ። እንደ ጤና የሚያስደስት ነገር የለም። አንድ ቀን እንኳን ሆድ ቁርጠት በጣም ከባድ ነው። እንኳን እንደዚህ አምስት መርፌ መውሰድ ማለት ነው እና በዚህ አጋጣሚ እግዚአብሔር ጨርሶ እንዲምርሽ መልካምኞቴ ነው። ሄሉዬ ውድና የተከበራችሁ የሄሉና የጨረቃ ፋሚሊ ቤተሰቦ ች እናመሰግናለን። መልካም ውሎ ይሁንላችሁ። በሌላ ፕሮግራም እንድንገናኝ፣ እንዲሁም ሐይሚና ብርኬን በሰላም ያምጣልን በፍቅር ያምጣልን፣ ለጠላትም ደስ እንዳይለው ማለት ነው። መልካም ቀን። አመሰግናለሁ ባይ